አንቺ አንቺ ገብቼ አልጋ ነይ ራሱ ዛሬ ነው መግባት የጀመርኩት። ይሄን ሁለት ቀን ጠፍቼ ነበር። ኤድም ነበረ። ከዛ በፊት ደሞ ጠፍቼ ነበር። ሰልችቶ የነበረ ይሄውት ለዛ ነው ማንም ዘንድ አልሄድኩም። ወላሂ በቃ የሆነ እንዲያለኝ፣ ቻናሉም እንደኛ ደፍሟል። ሁለተኛ ደግሞ እኔም ራሱ ተሳነፍኩኝ። ሰዓትም እየቀነሰ ነው ብታይ፣ ሰዓት የለኝም። አሁን ሰዓት ፍለጋ ነው ብታይ። እነዚ ነጮች ቢመጡ ብዬ ነው የምገባው እራሱ ማለት ነው አማራጭ ሰዓታ እና ወደች ይሄ እንዴት ናችሁ? እንዴት ሰላም ናችሁልኝ ወይ ዙዙ፣ ይሄ ውድ ነገር እንዴት ነሽ? እንዴት ከርመሽልኛል? አንቺማ ማሻአላህ ላይ ሰው ትዘይር ያለሽ አንቺ እሙ ሰምርዲን እና ደሞ ማናት፣ ሁሌም ሰው የሚዘይሩበት ቋሚ እና ጎበዞች አንቺ እሙ ሰምርዲን እና አሉ ብዙ ልጆች፣ በነገርሽ ላይ ማለት ነው ማሻአላህ እናንትና ከሙዬ ከሙም ጎበዝናት ትዘይራለች፣ ከዘይሯት ማለት ነው። አሰግድም ከዘይሯት ትዘይራለች የሚሻላ በቋሚነት በቃ በትክክል ስራቸውን የሚሰሩ ልጆች አሉ። ጎበዝ ልጆች፣ ታማኝ ልጆች አላችሁ። በእርቱ ጠንክር፣ በርቱ ጣንከሩ፣ ውጤታማ እንደምትሆኑ ተስፋ አለኝ። ምክንያቱም ይሄ ስራ ነው፣ አንደኛ የሰው ልጅ መጽዋት፣ ጊዜውን እየከፈለ መጽዋት እያደረገ የሚሰራው ስራ ስለሆነ ድረስ እንደዚህ አይ ሰው ሀቅ ማሟላት መጠበቅ ጥሩ ነው ማለት ነው። እና በጣም አመሰግናለሁ ለሁላችሁ። ነው ሰዓቱ በጣም ቀንሶብኛል። ትንሽ ቶሎ ቶሎ ልግባና ቢያንስ ትንሽ ቢሸርትልኝ ሰዓቱ እንዲመለስልኝ ይፈልጋል። ቀጠሮ ደርሶ ነበረ ግን ሰዓቱ ቀነሰ፣ በጣም ቀነሰ ማለት ነው። እና ትንሽ ሰዓቱ እንዲጨምርልኝ የሰዓት አሁን የሰዓት ነው። ችግር የሰዓት ነው አሁን ደግሞ ምክንያቱም እስከ ዛሬ ራሱ አለመነሳቱ መሻላ ነው። ምክንያቱም ብዙ ጊዜ ቀጠሮ ሰጥቶኛል እና በዛን ሰዓት ሰዓት አይነሳም ነበረ አሁን ባለፈው ትንሽ ሰነፍ ብዬ ተወት አድርጌ ስለነበረ ሰዓቱ እንዳለ ወርዶ ነበር ማለት ነው እና ለዛ ነው ልሻለ። የኔ ውድ አንዴ ደግሞ የምሰሩት ነገር በጣም ትንታለ በጣም የሚያናድዳችሁ ማለት ነው የማይሸሩትላችሁ ሰዓቱ እንትን የማይል ከሆነ በጣም ያስጠላ ነው። እና ዛሬ ምን ይዤላችሁ መጣ መሰላችሁ? አቡ ሄራ እና ኡሙ ሄራ ታርቀዋል ማለት ነው፣ ከስንት ጊዜ በኋላ። መቼም የምትከታተሏቸው ልጅ ትኖራላችሁ፣ የማትከታተሏቸውም ትኖራላችሁ። እኔ ትንሽ የመዲያም ቅመሞችን መከታተል ደስ ይለኛል። አላቅም ወይ ትምህርት ወስዲያለሁ። ይሄ ሰላም ስለማስብ ይሁን ሀገር የገቡ ልጆችን ማየት ደስ ይለኛል። ጥሩም ነገር ካየሁ ደስ ይለኛል። ተስፋ ይሰጠኛል። በጣም ከፍቷቸውም ታየሁ አንደኛ አዝናለሁ፣ ሁለተኛ ነገይን የኔም ጣ ፈንታ ሄ ነው ብዬ ስለማስብ በጣም አያለሁ። እነሱን ከታተላለሁ። እና እች ልጅ ከአረብ አገር ነው ያገባችው። የምታቋት ታቋታላችሁ ማለት ነው መሄራ እና ብዙ ነገሮችን አሳልፈው ከብዙ ውጣ ውረድ በኋላችን ሄራዬን ይዛ ብዙ ተሰቃይታ ከቤተሰብ ጋር ተቀምጣ መቼም ከስደት ተመልሳችሁ ከአስራ ምናምን አመት በኋላ መልሳችሁ ሀገር ገብታችሁ ከቤተሰብ ጋር መቀመጥ በጣም ነው የሚከብደው እና ባሏ የሌላ ሀገር የሌላ ሀገር ዜጋ ሳይሆን ትንሽ ታነሱ ሀገር ራቅ ያለ ነበርና ቤተሰብ ያን ያህል ፍቃደኛ አልነበረም። መጀመሪያውንም እየፈሩ ነው ያገባቸው ማለት ነው፣ እሷ ስለተማመነችበት እና ከዛ በኋላ እንደ ማንኛውም ሰው ክፍተት ተፈጥሮ ነበር። እንደ ማንኛውም ባለ ትዳር በመሃላቸው ትንሽ ክፍተት ነበረ። እሱም ጥርዝ መሰል ጥርዝ ልበላችን ከዚህ የገባ መሰለኝ። እሱም በይዞ እና አብረው እየኖሩ እችድ የተወለደች ይመስለኛል። ከዛ በኋላ ነው ችግሩ እየሰፋ መጥቶ ተለያይተውን ብዙ ነገር ያሳለፈችው ማለት ነው። አብዛኛውን ጊዜ እንዲሁም እያለቀሰች ነው የምመጣበት አጋጣሚ ነበር እና ቻናሏ ይሄን የሁለታቸውም አንድ ነበር ቻናላቸው። የባልን አምስት ስምንት ሺህ ምናምን ደርሰው ከዛ በመሀላቸው ጠብ ሲፈጠር ፕራንክ ነው። ጠቡን የጠቡ መነሻ ይመስለኛል ፕራንክ ነው። ፕራንክ አድርገው በዛ ምክንያት ይመስለኛል ጠባቸው የጀመረው ማለት ነው። ዱች እሺ፣ ኮሜንት ላንድ ሲሳቀ ነዋል

በላይክ አመሰግናለሁ። አልሚ እየጠፋሽ እኮ በጣም ጠፍቻለሁ። እኔ ወዲያ አንቺ ጋ ብቻ አይደለም ሁሉም ጋር ጠፍቻለሁኝ። በፊት ተሳንፊ ነበረ። በኋላ ደግሞ የኢድ ዋዜማ ምናምን ቤት ጽዳት ምናምን ቢዚ አድርጎኝ ነበር። ትንሽ ችላ ብዬው ነበር ቻናሉም፣ እሱም ችላ ብሎኛል። በነገራችን ላይ መሸረቱን ትቶታል፣ ሰዓቱን አንስቶታል። በቃ ሁሉ ነገር ሽብርቅ ብሎ

የ የሰው ልጅ ስም እያበላሸ ነው፣ በነገራችን ላይ እና ምንድን ልል ነበረ፣ ዙዙን ዘይሯት ሁላችሁም ማለት ነው። ከዚያ በመቀጠል አልሚዬ እንደኔ ደስ ይልሻል፣ ከአረብ ሀገር የገባ ሰው ምናምን ማየት መከታተል ምናምን አንዳንድ ጊዜ ይመሻላ፣ ስኬታማ ሆነው ቤታቸው ፏ ብሎ ፍርሽርሽ አርገው ሳይ በቃ እኔም እኮ የሆነ ሰአት እጅ እንዲዙ ፏ ላለው ምናምን የሚል ተስፋ ይኖረኛል። አንዳንዴ ደግሞ የአንዳንድ ልጆችን ሲከፋቸው ምናምን ጎሎባቸው ወይ ደግሞ ተቸግረው የሆነ ብቻ ሀገር ደብሯቸው ምናምን ሳያቸው ያሳዝኑኛል። እንዲያው ሀገር እንዲያልገባ በቃ የሆነ ስሜት አለው ማለት ነው። እና ብዙ አጋጣሚ እናከታተላታለሁ ልጅቷን፣ ከመጀመሪያው ጀምሬ ለማለት ፈልጌ ነው። አልሙህም ብዙ ነገር ከብዙ ጣውረባ

ናናቸው የሚቀጥለው ወይኔ፣ እች ደግሞ ተወረበረብኝ አለ ጭራሽ አለች ደግሞ ኢንዱኒሲያ ማለት ነው። ጨለመ ወላሂ፣ መጣበት አሁን ይኸው። እትዬ ጀምረ ወላሂ እኔ እኮ የሆነ ያስቸገረኝ፣ መብራት ጠፋ እኮ። እኔ እንደዚህ የሆነብኝ አስቸገረኝ፣ ምን ላድርገው? ሸበካ ሆኖ ምንድን ነው ደግሞ እኮ አይዞርም። የውደና ነው ግን ለምንድን ነው የሚጨልመው? ምን ዓለም የሚደረሽ ጨለማዋ ጨለማ። አቤት እስኪ በጨለማ ቁጭ በል እሺ። እኔ እምላድርገው ወላሂ፣ እንደዚህ እየሆነ ነው ያስቸገረኝ። ትንሽ ሳልቆይ ማለት ነው ዛሬማ፣ እንደሚሆን አስር ደቂቃም ሳልቆይ ነው ጨለማው። በፊት እንኳን አንድ ሰዓት እንኳን ቆይቶ ነበር የሚጨልመው። ሸበኮውን እንዲያለል አለየው። ሸበኮው ደህና ነው። ሻማ ለኩ እሺ። ወላሂ አህለን። ሄለ ሄለ ሄለ። ሲስተር ማይ ሲስተር ዌልካም በእንግሊዝኛ አውሯቸውማ። እስኪ መብራቱ ይመጣ፣ እንዲሆነ ምናልባቸው የኢትዮጵያ መብራት ሆነብኝ እኮ። ለምን ነው እኔ እንጃ እንደዚ የሆነብኝ ነው። በፊት አቋርጭ ድጋሚ ስመለስ እንደዚ ነው የሆነብኝ። በቃ ቆይ፣ ምን ነክቸው ነው ነገርኝ። እስኪ ምንድን ነው መላይ? እስከ መሸ እንደዝኩ ነው ደሞ። እኮ ሸበካ ነው እንዳይባል ይህም ሸበካ ደህና አይዞርም ራሱ ዋት

አለፍ አለፍ አለፍ እያለን ምን ላብራበት? የዩቱብ ነው ወይስ መብራት? መብራት አይደለም፣ የዩቱብ ቻናሌ ነው። ጭልም የሚለው ቻናሌ ነው እንጂ መብራትም አለ። ዙዙ አለች። እኔ ውድ ነገር ምን

ረት ሰርት ዘላንበለላ አህለን ንግስት የኔዋ እንኳን ሰላም መጣሽ። ኡሙ ሄራ ዛሬ ባሏን ጋፋ አብላለች ማለት ነው። አቡ ሄራ በስንት ፈተና በስንት ጉጉት ተመልካቾች እንደተናገሩ ከሆነ ከስንት ጉጉት እና እንዴት ናችሁ? እንደንችልኝ የኔ ወድ ነገር አህለን ወሰህለን ኮንሳላ መጣሽ፣ ንግስቲ የኔ ውድ አቡ ሄራ በስንት መከራ ታገኝ ታገኝ ታገኝ አቡ ሄራ ታገኝ። እሺ አሁን ጨለማ ነው፣ ወላ ማስጥቀይ እኔማ ወላሂ ስልክ ቆቃ አፈቴ ሰላም ነኝ፣ አልሐምድሊላህ ሰላም ነሽ? ብዝቲ በሬኝ ወድ ነገር ጠፍቻለሁ። ሁላችሁም ጋር አንስ እንደነሻለሁ። ለሻብ ቤቲ እኔ ምን ላርገው? እንደዚህ ጨለማ እየሆነ አስቸገረኝ፣ ንግስትዬ። ይው ኔትወርኩ ነው እንዴ? ኔትወርኩ ደህና ነው፣ አይዞርም። ለምንድን ነው ጨለማ የሚሆንብኝ? ጨለማ እያመጣ በጠበጠኝ። እንሻለኝ mm አሁን ተከፈተ። ወላ አሁን ምን እንደሆነ ይሆነ ያለ እ ኮሜንት እንደዚህ ማንበብ ይችላል ማለት ነው። እንደዚህ ኮሜንት ማንበብ ይችላል። ኦኬ አይ ሆዴ ምዕላ አሁን እንዴት ነው? አልተከፈተም። ጨለማ ነው እንደዛው

አሁን ጨለማ ነው፣ አይታይም። እንዴዋ መጥተታሉ ለህ መጥተታ ያው ጨለማ ነው አልክነሽ እኔ ቆይ ምን ላድርገው ሽክ ወጥቼ ብገባም